ዛሬ ሩታ እንግዲህ እውነቱን ተናገረች ማለት ነው። እንግዲህ አብርሽ ያቃጠለኝን አንድ ያቃጥለው ነበር የሚሰራው የነበረው ብላለች፣ እውነታውን አወጣች ማለት ነው። እናመሰግናለን፣ እናመሰግናለን። እሺ በቃ እናመሰግናለን፣ ሩተዬ ኑርልን፣ ኩፎይንካችሁ ማለት ነው። አብርሽ ዛሬ እንደውም ዛሬ እንደውም እጁን ቀስትሮበት በሳቅ እንደውም አልደፋው አብርሽ። ምን አይነት ምን አይነት ምን አይነት ቻይ ነው ማለት ነው። አንዳንድ ወንድ ቢሆን የቤቱ ጎራ ሲል እንደዚህ ወንድ ሲያገኝ አዘጋጅ ፍታ ያደረገው ነበር። እውነት ለመናገር አብርሽ ሊሸለም ይገባዋል ማለት ነው። ሽልማት ያስፈልገዋል። አብረሽ በጣም ትዕግስተኛ ነው ማለት ነው። እውነት ለመናገር በጣም ትዕግስት አለው አብርሽዬ፣ ትዕግስት ይሄ ጨምሮ ጨማምሮ ትዕግስት ስጥ ማለት ነው። ዋው ማሻላ፣ ተባረካላ። በጣም ደስ ትላለ ማለት ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ ድና። የተከበራችሁ ቤተሰቦች እንዴት ናችሁ? ረመዳን እንዴት ነው? እንዴት እንዴት አርጓችኋል? ማለት ነው። እንዴት እንዴት አረጋችሁ? ኢባዳ ስራ እንዴት ነው? አልሐምዱሊላህ ከኔ ጋር ሁሉም ነገር ሰላም ነው። ከእናንተም ጋር ሰላም ነው ብዬ ተስፋ አደርጋለሁ። እንሻለ ዛሬ እንግዲህ በእነዚህ ጥንዶች መጣው ማለት ነው። ሲመጣ ሲመጣ ገርሞኝ ገርሞኝ ነበር ማለት ነው። ሲመጣ እንደዚህ በቀላሉ እንደዚህ በትንሹ አወራለሁ ብዬ አልመጣሁም። በጣም በጣም ይሄ ስንጠበቀው ስንጠብቀው የነበረው ነገር ከትላንት ጀምሮ የተተናፈሰ ነው ማለት ነው። ማሻላ ተባረከላ። ይህንን ነው ምንፈልገው። እውነት ለመናገር አንዳንዴ ግን ወንዶች የሆነ ነገር ሲያደርጉ ሴቶች ሴት አቅም ኖሯት ያንን ነገር ታረጋለች ብሎ አያስቡም ማለት ነው። እንዲያስቡ ደግሞ አድርጋለች ማለት ነው። ሩታ በቃ እኔም አቅም አለኝ። አንተ ሴት አመጤታ በቤቴ እንዳዘለልክ እንዳስዘለልክ እኔም በተራዬ አምጥቼ እንደፈለግ ኮሆናለሁ ብላ እሷም ደግሞ ይሳቅን ቤት ጠርተው ቤት መጥቶ ቆጭ አለ። ከዛ አብርሽዬ ደግሞ አንካክቱ ጉራ አለ። ዛሬ ደግሞ ቤት ሄድረስ መጣ። እንዲ አንቴ ጉሮምሳ አለው። አወሩታታ ማለች ትጠይቃል ማየጣውና ብላለኛ እንደያች አለው። ሩታም ደግሞ ቀልጠፍ ብላ እኔ ነኝ የጠራሁት አለች። ከዛ መሀል ለምን ጠራሽ ብሎ። አንዱ አንዳንድ ወንድ ቢሆን ዱላ አንስቶ ሁለቱንም ፍንክት አረግ ነበር። ስለዚህ አብርሽ በመሆኑ ደግሞ በእርጋታ በሶብር ተረጋግቶ ተነሱጣለን ከቤት አለው። ምን ልሰራ ቤት ድረስ መጣ አለው። ከዛ ይህንን የሚል ወንድ አይገኝም ማለት ነው። እውነት ለመናገር አብርሽዬ ሊደነቅ ይገባል ማለት ነው። ጎበዝ ጀግና ጀግና ናት ማለት ነው። እውነት ለመናገር ሁ ቤቱ ድረስ መጥቶ እንደዚህ ዝም ሚል ወንድ አለ እስቲ አለ በሉኝ፣ እስቲ አለ በሉኝ። እውነት ለመናገር ስለዚህ

የሚታረገው ነገር ማለት ነው። ሳቅ ለአላን በአንቴ አይጠበቅም ደግሞ በዚች በዚች ወር በዚች በረመዳን ወር በአንቴ አይጠበቅም ይሄ ነገር። ስነ ስርዓት ያዝ፣ ስነ ስርዓት። ስለዚህ አብሪሽ በትዕግስት ተጠየቀ ነው ይሄ ረዘመ ቁመት እንዳያሳጥረ ቀስ ብለው ማውጣት ነበረብን። ተነስለው አልተነሳም ከዘጎት ተድርገ እውነት ለመናገር በጣም ነው ያሳቀኝ። በጣም ፈግግ አስደረገኝ ማለት ነው። አብርሽ ንዴቱን ይችልበታል፣ ቀስ ብሎ መናደድ ትችልበታል። አንዳንድ ሰው አሁን እኔ ራሴ ከተናደድኩ ማለት ነው ድብልቅርቁ ነው የማወጣው ማለት ነው። አብርሽ ደግሞ ቀስ አርጎ ነው የሚናደደው። እውነት ለመናገር የአብርሽን ንዴት ለእኔ በሰጠኝ በቃ፣ ምንም ሳይቾክል ቀስ ብሎ ቀስ ብሎ ነው የሚናደደው። ውስጡ ላይ እንግዲህ የሆነ ነገር ቢኖር ነው ማለት ነው። ቀስ ብሎ የሚናደር ሰው ማለት ነው። የንዴቱ ከስር አይደለም ከላይ ብቻ ነው ማለት ነው። ለማንኛውም ፈታ አደረጉኝ ማለት ነው። እና ደም ፈታ ብላችሁበታል ብዬ ተስፋ አደርጋለሁ። በጣም ደስ የሚል ድራማ ነበረ። ዛሬው ደግሞ ይለያል ማለት ነው ከሌላ ጊዜ። በጣም ደስ ብሎኛል። ለምን ውስጤ ላይ በቃ ይህ ድራማ ነው። በቃ አብሬሽና ሩታ አልተለያዩም የምን ነበር ግን ሩታ የተናገረችው ነገር አለ። አራት ቀን ቀርቶኛል፣ ሊሄድ ነው እያለች ነበረ። እስቲ አራቱን ቀን እንጠብቃለን። እውነት ከበረረች ይሄ ነገር እውነት ነው ማለት ነው። ካልበረረች ደግሞ እንደገና ሌላ ቀጠሮ ከተያዘ ድራማ ነው ማለት ነው። በዚህ ድራማው ይቀጥላል ማለት ነው። እንግዲህ ወዳችኋለሁ። ላይክ አርጉ፣ ሽር አድርጉልኝ፣ አበረታቱኝ። በረመዳን ማታ ማታ እንደዚህ ሰላትን በሰገጥኩ ሰዓት ይመጣለው። እናንተ የመጣችሁ ላይከን ሞጆ ወር አርጉ፣ ሽርም አድርጉ። ተው እንጂ ቤተሰብ እኮ ጠፋችሁ፣ ጠፋችሁ ከቤቴ ማለት ነው። ተው እኔ ለይላ ግን አለው የመዳም ከርታታዋ አለው። የትም ንቅንቃላ አርጉ። የሌለው የሌለው የሌለው መስሏችሁ ነው አለው አለው፣ እውነት አለው። የትም ማለት ይትም አልሄድኩም አላህ ካ አለው አለው ከእናንተ ጋር ነኝ። ሄዳለች ብላችሁ እንዳትሉ ማለት ነው። ዛሬ ሙሆን ነገ ሁሌ አለው ማለት ነው። ዛሬ ቢመሽ ነገ ሊነጋ ይችላል። እንሻአላህ በእዝንላሂ ከሪቡ ረመዳናችን አላህ መቅቡል ያደርግልን፣ ከጾሙት ከስጠቁት እኮ ላደርግልን ለእኔም ደውላ አደርጉልኝ፣ እኔም ደውላ አደርግላችኋለሁ። እንግዲህ የዛሬ እየነሩታ ዲራማ በጣም ደስ ነበር ማለት ነው። እኔ ደግሞ ዋና የደነገጥኩት አብርሽ አጅሬው መቶ በሮ ሲያንካ ከአሁን ምን ሊዊጣቸው እነዚህን ሰዎች ብዬ እያሰብኩ ነበር ማለት ነው። ሩታዬ በቃ አይነ ደረቅ ናት። እውነት ምንም ነገር ያፈራች ነገር አልነበረም ማለት ነው። በቃ ውጣለኝ ሲለው አይወጣም። እኔ ጠርቼው ነው አላለችው። አይወጣም በቃ አይ ወጣም አንዴ ብቻ ነህ እንደዚህ ሴት አምጥታ እንደፈለገ መጥቶ ነው በቃ እኔም ጠርቼው ነው ብላ ጊዜም ማለት ነው። ብስምላህ ማሻአላህ እንዴት አለ አላህ ደፋርናት ማለት ነው። እውነት ለመናገር በጣም ያሁን ጊዜ ሴቶችማ ዲፍረታቸው የሚያራቁት ሐረካት ለወንዶች የሚሰጡ የሚሰጡ መልስ ወንዶች ዛሬ የሆነ ነገር ለበሱ፣ እነሱም ማልበስ የሆነ ነገር በሉ፣ እነሱም ማብላት ከሆነ ሰው ጋ ውጭ ወጡ፣ ከሆነ ከማውጣት በቃ ይሄን ይከፍላለው ብሎ በቃ ከወንዱ እኩል ይሆናለው ብሎ ያሉበት ጊዜ ሴቶች የጠገቡበት ጊዜ ይሄ ጊዜ ነው ማለት ነው። ሴቶች እየጥጋብቃ እነሱ ስነስርዓት ይኖራችሁ ወንዶች የዘላሉት ቦታ እዘላለው ብላችሁ እንዳትሰበሩ ብቻ ማለት ነው። በቃ ይህንን ለማለት ነው የመጣሁት። ዛሬ ሩታ እውነታውን ስለተናገረች እኔም አቅም አለኝ አንተ እንደ ዘለል ከዘላለው አንተ ሴት ይዘ መጣ፣ እኔ ወንድ ይዤ መጣሁ መጣሁ ይሄን ለመመለስ ብላለች ማለት ነው። ይሄ አግባብ ነው ብዬ አልልም እኔ እውነት ለመናገር እሱን መመለስ ሲገባት እሱ ያደረገውን ነገር ማድረግ ጥሩ አይደለም፣ ለማናችንም። አንድ ሰው አጠፋ ጥፋት ያንን ጥፋት እመልሳለሁ ማለት ከፈጣሪ መንገድ መውጣት ነው ማለት ነው። ጥሩ አይደለም። መጥፎ የሰራው ሰው በጥሩ ነገር መመለስ ነው እንጂ በመጥፎ ነገር ከመለሳችሁማ ያ ሰው መቼ ይመለሳል ማለት ነው? አይመለስም እኮ በቀባሰ ነገር ነው እየሚሰራ ይገፋፈዋል ማለት ነው። ሰውን ወደ ቤት ልትመልሱና ሰውን ቦታው ላይ ከነበረበት ላውጣ ካላችሁ ያንን ነገር አለመመለስ ሰድቦኛ ሰድበው አለው መቶኛል ማተው አለው ማለት ጥሩ አይደለም። የፈጣሪን ስራ አልተከተልንም፣ ያዘዘንን አልሰራንም ማለት ነው። ፈጣሪ እርስ በርሳችን ልንከባበር፣ የተከባበረ ሰው አላህ ሱብሐነሁ ወተዓላ ይወዳል ማለት ነው። በቃ ታላቁን ማክበር፣ ባለቤት ማክበር፣ እንግዲህ ታናሽን ማዘዝ ደስ ይላል ማለት ነው። ይሄማ ያደረገው ነገር አደርጋለሁ ማለት ጥሩ ወደለም። ጨረስኩ።